የገደለው ባልሽ የሞተው ወንድምሽ ቅጣጣ ሀዘንሽ ከቤትሽ አልወጣ ቅጣጣ ሀዘንሽ ይባላል። በጣም አሳዛኝ ጽኑዬ የገጠማት ነገር በጣም የሚያሳዝን። እንዲሁም ባቢ ምንም ክፉ ቢሆንም እንኳ አባቱ አባት እንዳለ እንዲኖርለት ይፈልግ ነበር። ሆኖም ግን ባቢ ሀዘን ላይ ገብቷል። ጽናትም ፍቅሯንም አባቷንም አጥታለች። በጣም የሚያሳዝን ነው። ባቢ እንደዛም ሆኖ አባቱን እያፈላለገ በጭንቀት እንደከረመ ሁላችንም እያየን ነበር። ሆኖም ግን ጋሽ ግርማ መስለው ነበር የሞቱት፣ ግን የተወገደው ሰውዬ አቶ ተስፋዬ ሆነው ተገኝተዋል። በጣም በሚያሳዝን ሁኔታ ጽናት በአሁኑ ሰዓት ራሷን መቋቋም አቅቷታል። ሁለት የምትፈልጋቸውን አሉኝ የምትላቸውን ሰዎች በአንድ ጊዜ ነው ያጣችው፣ አባቷንና ፍቅረኛዋን። ባቢን ከዚህ በኋላ እንግዲህ እንዴት ነው የማገኘው የሚለውም አላት ባቢም ለምን ጋሽ ግርማ ይህንን አደረጉት አይወዱኝም ማለት ነበረ እያለ እሱም እየተጸጸተ ይገኛል ጋሽ ግርማም አስቤው አልነበረም ተረዱኝ ቢሉም አንድ ነገር እንግዲህ ከፈሰሰ አይታፈስምና ና ጸጸትና ብቻ ተሸክመው ቀርተዋል እንዲሁም እሷን ፍቅሬንም አሳጣኝ አንተንም ማጣሁት። አባቴ ከዚህ በኋላ እንዴት ብዬ ነው ምገፋው? ለምን አላሰብክልኝም ለእኔ? እያለች ነበር። በተደጋጋሚ እኮ አባቴ አስጠንቅቄህ ነበር። እኔ የምፈልገው ሀብት ንብረት አይደለም፣ አንተ ከሀብትም በላይ ነህ። ስለዚህ ደግሞ የባቢም አባት ይኑር ዝም ብሎ አንድ ቀን ከዜሮ ጀምረን እንቀጥላለን ብዬ ነግሬህ ነበር፣ በማለት ስትናገርም አዎ ብለሽ ነበር ግን ጽናት እየሄ ፈቅ ይሄ ይሆናል ብዬ አላሰብኩም ነበር። ባቢም ጋሽ ግርማ፣ ምን አደረግኩ? ያለ ምንም አባት አሳጣኝ። ማንም እኮ በዙሪያ የለኝም። እስካሁን ካለኝ ምንም ቢከፋ ቢለማም አንድ አባቴ ነው። ይህን ሁሉ ደጋግሜ ተናግሬያለሁ። ምን ነው ይሄ ሀዘን በኔ ከፋ ብሎ ስቅስቅ ሆኖ ያለቀሰው የሚያምነውና ያጣው እንግዲህ እሷም ካለ ባቢና ካለ አባቴ መኖር አልችልም፣ አባቴን አባቷንም ከዚህ በኋላ እኔ አንተን አልፈልግህም አባቴ ፍቅሬን፣ አሳጥተኛ ለእኔ ያላሰብክልኝ፣ ከዚህ በኋላ ብቸኝነቱን መቋቋም አልችልም ስትል እንግዲህ መድኃኒት ወስዳ ራሷን አስወግዳለች። ሁሉም በጣም የሚያሳዝን ነው። እሳቸውም ቢሆኑ በእስር ቤት ይህን ህመም ይዘው እንደሚጎዱ ብታቅም ግን እሷም ባቢን ሁለተኛ ፊቱን ለማየት በፍጹም ያልታደርኩ ነኝ በሚል ራሷን ወስናለች። ሰላም የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ እያደረጋችሁ አበረታቱኝ። ነባሮችን ሁልጊዜ ጊዜ ላይክ፣ ሼር ስለምታደርጉኝ ከልባ አመሰግናችኋለሁ። እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል። እንግዲህ ባለፈው እንዳያችሁት ጋሽ ግርማ አቶ ተስፋዬን አግተው ግን ያው መጨረሻ ላይ ሲተኮስ እንግዲህ ጋሽ ግርማ መስሎን ነበር የተወገደው። ሆኖም ግን ጋሽ ግርማ ሳይሆን አቶ ተስፋዬ ናቸው የተወገዱት። ይህንንም እየተንቀጠቀጡ መሆን የሌለበት ስህተት ስለሰሩ ቀጥታ ጽናት እየተደጋጋሚ እየደወለች ስልክ አይነሳም ነበር። ሆኖም ግን ከትንሽ ተደጋጋሚ በኋላ አንስ ያነሱላት። ጽናትዬ ድረሽልኝ፣ ጉድ ሆንኩልሽ ነበር ያሏት። ምን አደረክ አባቴ ምን ሆንክ እያለች ያላመነችው ነገር ነው። አባቷ በእጁ ሽጉጥ እንደሌለው ከዚህ በፊት ታውቃለች። ይህንንም ነገር ይፈጽማል፣ ቅዋውም ያገኛል፣ ሀይሉንም ጉልበቱንም ብላን በፍጹም አላሰበችም። እሷ ስታስበው የነበረው ወደ ቤተ ክርስቲያን ምናልባት ለፈጣሪ ሊጸልይ ይሆናል የሚል ነበር። ያነበራት ስትሄድ ግን ያገኘችው ነገር በፍጹም ማመን ዓይኗን አቅቷታል። አባቴ ምንድነው ያደረግከው? እንዴት ትገላቸዋለህ? እንዴት ታስወግዳቸዋለህ? እኔንም እኮ ነው የወቅዳል የገደልከኝ። ባቢን እኮ አሳጣኸኝ፣ ፍቅሬን እኮ አሳጣኸኝ። ከዚህ በኋላ እኔ ያንተ ልጅ አይደለሁም፣ የጨካኝ ልጅ አይደለሁም አባዬ ብትል አረተረጂ ልጅ ቢሏት፣ የምረዳበት ምንም ነገር የለኝም አልረዳም እያለች ነበር ስትጮ የነበረው። አንተ አይነት አባቴ የለኝም፣ እኔ በፍጹም አንተ አባቴ ልትሆን አትችልም። ፍቅሬ ና ያሳጣኸኝ አባቴ፣ ሁሉን ነገር እኮ በባቢ ነበር የረሳሁት። ባቢ እኮ ለእኛ ለችግራችን ከጎናችን ሆነን፣ እሱ እኮ ለአባቴ ብሎ አላደላም እኛን ብሎ ነበር ሲገፋ የነበረው። ግን ለምን ግን ለምን እያለ ስታለቅስበት፣ ተረጂን ጽኑዬ አስቢው አልነበረም። እኔ ላስፈራራ ነበር ያደረግኩት። ሆኖም ግን እንግዲህ የምላጩ ሳብ ሲያደርገው መቶ ሲያንቀኝ እንግዲህ ወደ እሱ አንባረቀበትና እሱን ራሱን አስወገደብኝ። ግን እኔ እሱን ላስወግድ ሳይሆን አስፈራርቼ ንብረት ሀብት ላስመልስ ነበር ያሰብኩ ሲላት እኔ እኮ ገና አሁኑ መጀመሪያውኑ ነግሬሃለሁ፣ ሀብትን ንብረት አልፈልግም ብያልኩ አስጠንቅቄሃለሁ። ይህን ነገር እንግዲህ ምንም ገለኸኛል፣ እኔን ብቻ አይደለም። ስለዚህ አንተን አጥቼ እኔም ሰው አልሆን፣ ከአንተም በላይ ደግሞ ባቢንም አጥቼ ሰው መሆን አይደለሁም። ከዚህ በኋላ የእኔ መኖር አስፈላጊ ነው ብዬ አላስብም፣ እና በቃ ብላኝ ነበር ሄደችው ወደማ እንግዲህ በፖሊስ ተይዞ ምርመራ ክፍልም ሲሄዱ እንግዲህ ሄዳ ብሌን በጣም ነበር ያለቀሰችው። ጋሽ ግርማ፣ እንዴት ይህን ታደርጋለህ? ጽናት ማን አላት? ጽናትን ልቧን ሰብረሃት ነው የሄድከው። ምንም የማይጠገን ልብ ነው የሰበርካቸው። እኔ ምንም ማድረግ አልችልም ስትል ቫኬሽን ብሌን እየተረጅኝ መንግስቷ ሞኝናትና አደራሽን ልጄን ከጎና እንዳጠፊባት፣ ይህንን ቃል ልገባልህ አልችልም። አጋሽ ግርማ በጣም ተሰብራለች። በጣም ጎርተሃታል። ይህን ካንተ አንጠብቅም። እንዴት እሷንስ ባቢንስ እንዴት አታስታውስም ነበር? እንዴት አትመለከታቸውም ነበር ስትል ነበር። እሷም የትን ሰቀሰቀች። ስታለቅስ የነበረው እኔ አስቤው ሳይሆን ፈጣሪ ያዞብኝ ነው። ምንም ማድረግ አልችልም ከሆነ ወዲያ ምንም ዋጋ የለውም እያለ ነበር የመለሰው። በርማሪውም እንግዲህ ያው እንግዲህ ምተሳናበተው ምትሰው ካለ ሲባል፣ ጽናትም እስኪ ገብቼ መርማሪውን ላናገር ስትል ገባች። ጽናትም ተንሰቅስቃ አባቷን ይዛ ለቀሰች። አባ የገደልከኝ እኔ ሀብት ንብረት ምን ጊዜም አልፈልግም ብዬህ ነበር። የገዳይ ሊ መባል ከዚህ በኋላ አልፈልግም። የገዳይን ልጅ ደግሞ ማንም አይፈልገውም፣ ማንም አያገባውም። ስለዚህ ባንተ ጭካኔ እኔ ህይወት የተበላሽቷል። ከዚህ በኋላ የምኖርበት ሰውን የለኝም። ምንም ማድረግ አልችልም ያለችው። ከዛ በኋላ በሌላ ቀን እንግዲህ ቀጠሮ ይዛ ከመርማሪ ጋር ሂዳ ስትጠይቅ እንዴት ነው የአባዬ የስር እስር ቤት ፍርዱ ምንድን ነው የሚሆነው ስትል እንግዲህ አንድ ሰው አንድ ሰው ካስወገደ በቀላሉ ከ15 ዓመት እስከ 20 ዓመት ፍርድ አለበት፣ ሲል አደነገጠች። ያው የፍርድ ማቅለያ ከሌለው በቃ ስዳት። የፍርድ ማቅለያው ምን ሊሆን ይችላል ስትል ጠየቀች። የጤና ጉዳይ ካለበት ስትል፣ አባዬ ለብዙ ጊዜ ፓላራይዝ ሆኖ የቆየ ነው፣ የጤና እክል አለበት ስትላቸው፣ እንግዲህ እሱን ታይቶ ነው ወደፊት የሚገመትላቸው ሲባል ስነግር 20 ዓመትና 15 ዓመት አባቴን አጥቼ የምኖ ኑሮ ኑሮ ኑሮ አይሆንም ማንሳለኝና የሚለውን ማሰብ ጀመረች ከዛም እንግዲህ የብሌን እናት ግን በጣም ጨካኝ ናቸው እንዴት የገዳይ ልጅ ነሽ እያሉ እየደጋገሙ ይናገሯት ነበር እንዴት አባትች ቢና ይመለከትም እንዴ ስለ አንቺ ሳያስብም እንዴ እንዴት ይገላል እያሉ ሲሉ ብሌን በጣም ትናደድ ነበር እማየበትች ዝም በይ ካልሆነ ደግሞ የሚሆን ነገር አስተባብሊ እንጂ ለምንድን ነው የምትጎጃት? ጽናት እኮ ተሰብራለ፣ ተጎድታለች ብላት እና የገደልኩባት መሰላትን እንደባትሸው አባቷን ነበር ያለችው። ብሌን አሁንም ተስፋት ትቁረጪ። ማንም የለውም ማንም የሌለው ስለሆነ ከቀብሩ መገኘት አለበት ስትል በጣም ቶተውታት አለች። እንዴት ነው አባቴ የእሱን አባ ገለውን የከሱ አባ ቀብር ውለው ተኝ የባክሽ ብሌን ብትላት፣ ብሌን ደግሞ በፍጹም ከጎን ሆነን ቢያንስኛ ምንም እንደተሰማን ሀዘኑ፣ የእሱ ሀዘን የኛ ሀዘን እንደሆነ መጥቀስ አለብን ማወቅ አለብን እያለች የግድ ብላ ጥቁር አልብሳ ወስዳት ነበር። ሆኖም ግን ወይዘሮ ራሄል ይህንን እድል ያገኘችው አገኘችው መስሏት መንገድ ላይ ጠብቃ አታፍሩም እንዴ? እንዴት ነው የምትመጡት እዚህ ጋር? አንቺ አባት ሽኮ ነው ያስወገደው ይሄን ረስተሸዋን እንዴ? በሉ በመጣችሁበት ተመለሱ፣ ስትላት እኛ ኮ ልናየውነ የመጣነው ልንቀብሩም ላይ ልንሸኝነ የመጣነው ብሏል። በፍጹም እናንተን ማየት አልፈልግም ብሏል ስትል ነበር የተናገረቻቸው። አዎ እንዳለችው ትክክልና ስትል ጽናትም ተመልሳ መልስ ብላ ስትሄድ፣ ቢሊን ግን ወደኋላ ቀርታ በጣም ተናግራታለች። እና እንደዛ ብላ ተናግራት፣ ከአሁን በኋላ ባቢን አታገኙትም እኔ እየተንከባከብኩት ነው ከኔ እቅፍ ስር ነው ስትል ትመልስላታለች። እንግዲህ ወደ ቤትም ሄዳ የብሌን ምናት ፊት ስላልሰጧት ብዙ ነገር እየተናገሯ ስለሆነ ስሜቷ ተጎድቷል ጽናት። በዚህም እንግዲህ ሄዳ እንኳ ተመልሳ እንድታገኘው ፈልጋ ነበር፣ ግን በፍጹም ራሄል ልታገናኛት አልቻለችም። በፍጹም አንቺን፣ ከዚህ በኋላ እንዴት ነው አባትሽ መግደሉን ረሳሽው እንዴ? ልታገኙ አልፈቅደለሽም ስትል ነበር ምርር ብላይ ተናገረቻል። እናንተን እንደማይፈልጋችሁ ተናግሯል አለቻት። ይህን ጊዜ ተስፋ ቆረጠች። በዚህ ጊዜ እንግዲህ መድኃኒት ገዝታ ወደ ቤቷ ሄደችና ባቢ፣ ምን ጊዜም እወድሃለሁኝ፣ እንደምወድ እንድታቅልኝ ይገባሃል ስትል እንግዲህ ራሷን መድኃኒቶቿን ወሰደች። በጣም ያሳዝናል። ጽናት በጣም ተጎድታለች። ስለዚህ አሁን እንግዲህ ምናልባት አስወግዳ የሆነ ራሷን ወይ ሆስፒታል ሰው ደርሰው ላትተርፍ ሆነ የሚለውን እና ግን፣ በነገራችን ላይ ባቢ ቢሰማኔ በጽናት ይጨግናል ብዬ አላስብም። ምንም አባቱም ቤት ወገድበትም በአባት ልጅ አይቀጣም የሚል አባባል አለው። ከዚህ በፊትም ቢሆን አባቴ ክፉ ሆነ እና እኔ መቀጣት የለብኝም፣ ለአባት መቀጣት ያለበት ልጅ አይመለከተውም የሚል አላማ አለው። በዚህን ጊዜ እንግዲህ ጽናትን አሁን ደፍራ ባለመሄዷ ምናልባት ሊቀየም ይሆናል። እሷም ግን ሆን ብላ ሄዳለት ነበር። እንግዲህ በመካከል የተከፈተውን ችግር ሁሉ ዛሬም ደግሞ አባቱን አቶ ማንም በዙሪያው በሌለበት ራሄልን እንደማይወዳት ይታወቀ ነው። ስለዚህ አሁን እሷ መድኃኒት ወሰደ ሲባል ባቢ አስችሎት ይቀራል ብዬም አላስብም። እንግዲህ የሚፈጠረው ሁላችን ደግሞ ወደፊት እየተከታተልን የምናይ ይሆናል። ግን በጣም ከምላችሁ በላይ ያሳዝናል ጽናት የደረሰባት ሐዘን። እንግዜ ቀጣይ ጽናት መድኃኒቱን ወስዳ ራሷን አስወገደች ወይም ሰው ደርሶላት ዳነች የሚለውን ወደፊት አብረን የምንከታተል ይሆናል። ስትከታተሉኝ ስለነበር ከልብ አመሰግናችኋለሁኝ። እንግዲህ ላይክ ሼር የምታደርጉኝም አመሰግናችኋለሁኝ። ቀጣዩ ምን ይሆናል እያልን ሁላችንም በጉጉት እንጠብቃለን። ይህ ዛሬውም በዚሁ እሰናበታችኋለሁኝ።